ምንድን ነው የሚለው? ጌቲንግ ቱ ግሮዝ ኢን አን ኤጅ ኦፍ አንሰርተኒቲ ነው የሚለው እንግዲህ እርግጠኛ ባልሆነው ዓለም ላይ ለማደግ መሞከር እና በጣም ከፍተኛ የሆነ አንሰርተኒቲ አለ የዓለም ኢኮኖሚ ላይ ያለ ነው። ይሄ ኢትዮጵያንም ጨምሮ የሚጠቅስ ሪፖርት ነው። እንዳውም ከቨር ፔጁ ላይ ኢትዮጵያ ውስጥ ያለ የጋርመንትን ፎቶ ነው የሚጠቅመው የምትመለከቱት። ዓለም ኤክሰፕሽናል የሆነ አንሰርተኒቲ ውስጥ ነው ያለችው የሚል ሀሳብ አለበት እና ብዙዎቹ እርግጠኛ የዓለሙን ችግሮች አሉ። በጣም ጠቅላላ ኢኮኖሚ ስርዓቱ ቻሌንጅ ላይ ነው ያለው። እዚህ ቻሌንጅ በሆነው ስርዓት ውስጥ ኢኮኖሚ ለማሳደግ የሚሞክሩ አሉ የሚል ሀሳብ ነው ያለበት። ጠቅላላ ሀሳቡ ከተመለከተ ግን የዓለም ኢኮኖሚ እያደገ ነው፣ ነገር ግን በሚጠበቀው ልክ አይደለም የሚያድገው። ላለፉት አምስት ዓመታቶች ያድግ ከነበረው መጠን በጣም የቀነሰ ነው። በሁለት ነጥብ የሁለት ነጥብ ስምንት ከመቶ ብቻ ነው እያደገ ያለው። 2005 ላይ ያደገው በ2 ነጥብ 8 ከመቶ ነው። በቀጣይ ዓመት 3 ከመቶ ሊያድግ ይችላል። ይሄ ላለፉት ኦልሞስት አስር ዓመታቶች ዝቅተኛ የሚባለው የእድገት ምጣኔ ነው። የዓለም ኢኮኖሚ የዋጋ ንረትን በተወሰነ መልኩ ለመቀነስ የሞከረ ነው ያለው። ነገር ግን በጣም ዝቅተኛ የሚባለው መጠን እየቀነሰ ነው። ስለዚህ የዓለም ኢኮኖሚ አስቸጋሪ ሁኔታዎችን እያስተናገድ ነው እና በዚህ አስቸጋሪ ሁኔታዎች ውስጥ ብዙ ምክንያቶች አሉ ከኮቪድ የተንከባለሉ ችግሮች አሉ። የራሽያና የዩክሬን ጦርነትም አለ። ሌሎችም የማክሮ ኢኮኖሚ ያለ መረጋጋቶች አሉ። ስለዚህ የዓለም ኢኮኖሚ 2025ን ያስተናገደው በዚህ መልኩ ነው የሚል ሀሳብ አቅርቧል። እና ስለዚህ ይህን ጉዳይ ለማስተካከል እንግዲህ በዓለም አቀፍ ደረጃ ግልፀኝነት ያስፈልጋል። የዓለም ኢኮኖሚ ለመለወጥ ኮሚትመንት ያስፈልጋል እና በሀገራቶች መካከል ኮኦርዲኔሽን ያስፈልጋል። እንደው መራራቅ በጣም ተለዋዋጭና ፍራግመንትድ የሆነ ዓለም ነው እያስተናገድን ያለ ነው የሚል ሀሳብ ቀርቦበታል። ሪፖርቱ ሪፖርቱ ሰፋ ያለ ገጽ ነው እንድታነቡት፣ ኢትዮጵያ ኢኮኖሚ ቪ ቴሌግራም ላይ አስቀምጥላቸዋል። ግን የአንሰርቴኒቲ ግራፉ የምትመለከቱት ከሆነ በጣም ከፍተኛ ነው። የዓለም የሞኔተሪ ፖሊሲ ላይ የመተባበር እየታየ አይደለም፣ ግን አይምኤፍ ይህን ጉዳይ ለማስተካከል ጥረት እያደረገ ነው ይላል። 205 ላይ አንሰርቴኒቲ ግራፉን ተመልከቱት። ትሬድ ፖሊሲ አንሰርቴኒቲ ኦፍ የቻርቱ ማለት ነው። በከፍተኛ ሁኔታ አንሰርቴኒቲ አለ። እና የአይምኤፍ ዳይሬክተር ክርስቲና ጆርጂቫም መልእክት እዚህ ውስጥ አሉ። አይምኤፍ ጠቅላላ የዓለም ኢኮኖሚን ለመደገፍ ጥረት ሲያደርግ ነበር የኢትዮጵያ ኢኮኖሚንም ጨምሮ ኤክስቴንድን ሎን በማቅረብ እንደ በአለም የዓለም ኢኮኖሚ ስርዓቶች ላይ ማሻሻዎች እንዲደረጉ ጥረት እያደረገ እንደነበረ ብዙ ገልጸዋል። ደግሞ የዓለም ኢኮኖሚ ትብብር የሚፈልግ መሆኑን ምክንያቱም ሲግኒፊካንት የሆነ ቻሌንጅ አለ ማክሮ ኢኮኖሚን ለማስተካከል የፋይናንሽል ስቴቢሊቲም ለማስተካከል የእዳ ጉዳይ ኢምባላንስ የመሆን የክፍያ ሚዛን መዛባት፣ ይሄ በሙሉ የዓለም ሀገራቶች በተለይ ዝቅተኛ ገቢ ያላቸው ሀገራቶች ወደሚፈለገው ደረጃ እንዳይደርሱ እያደረጋቸው ነው። ለዚህ ደግሞ ከፍተኛ ትብብር ያስፈልጋል። ይሄን ለማስተካከል አይኤምኤፍ ብድርም እርዳታም እያቀረበ የቴክኒክ ድጋፎችም እያቀረበ ለመለወጥ እየሞከረ ነው የሚል መልእክትም እዚህ ውስጥ አስተላልፈዋል ግን አንሰርቴን በሆነው ዓለም ውስጥ ነው። አይምኤፍ አስተካከልኳቸው የሚላቸውም ሀሳቦች አሉ። ለምሳሌ በዓለም ላይ 2025 ብቻ 63 ቢሊዮን ዶላር ብድር ማቅረቡን ከዛው 9 ቢሊዮኑ ዝቅተኛ ገቢ ላላቸው ሀገራቶች የሚሆነው ግን ለሀ ሀገራቶች 63 ቢሊዮን አበድሯል 382 ሚሊዮን የሚያወጣ ደግሞ የቴክኒክ ድጋፍ ማድረጉን ቴክኒካል ድጋፍ ማድረጉን በሀገሮች መካከል የመመካከልና መደጋገብ ስርዓቶችን ለማስተካከል ስራዎችን መስራቱን አቅርቧል። በዋናነት ፎከሶቹንም ከተመለከትን አንሰርቴን በሆነ ሁኔታ ውስጥ እርግጠኝነት በጎደለ ሁኔታ ውስጥ ለማደግ እየሞከሩ ነው። ኢትዮጵያ ኢኮኖሚ ተመሳሳይ ባህር እያሳየ ነው። አንሰርቴን በሆነ ሁኔታዎች ውስጥ ለማደግ እየሞከረ ነው። እንደዚህ ጥረቶችን እያደረጉ ነው። እንደዚህ ጥረቶችን ደግሞ እንደሚያበረታታ እዚህ ሪፖርት ውስጥ እየገለጸ ነው። የእዳም ጉዳይ በጣም ከፍተኛ ሁኔታ፣ እዳ በጣም ብዙ ሀገራቶች ላይ ከፍተኛ እዳ አለ፣ በተለይ ታዳጊ ሀገራቶች ላይ። ስለዚህ እየጨመረ የመጣው እዳ አጀስትመንት እንደሚፈልግ አቅርቧል። ደግሞ የፋይናንሻል ኢንስቴቢሊቲም ችግር እንዳለ ይሄ፣ እነዚህ ጉዳዮች ናቸው። አንሰርቴኒቲ፣ ግጭቱም፣ ማዕቀብ ሁኔታዎችም፣ ሌሎችም ተደራርበው አንሰርቴን አድርገውታል። የዓለም ኢኮኖሚ ስርዓትን እሱ መለወጥ ያስፈልጋል የሚለው እንግዲህ። ተመልከቱት፣ የዓለም የእድገት ሁኔታ አንሰርቴን በሆነ ሁኔታ ውስጥ አንሰርቴን በሆነው ሁኔታዎች ውስጥ የምትመለከቱ ከሆነ አህጉራቶችም ሀገራቶችም ኢኮኖሚ እድገታቸው ዝቅተኛ ነው። ተመልከቱት፣ ከ2023 በኋላ ግራፉን ከተመለከታችሁት እንዳለ ወርታች ነው የሚሉ የዓለም ኢኮኖሚም እየወረደ ነው። የአውሮፓ ህብረትም ኢኮኖሚ እየወረደ ነው። የአሜሪካም ኢኮኖሚ እየወረደ ነው። ዩሮ ዞን ያሉ ሀገራቶች ኢቨን የቻይናም ኢኮኖሚ እየወረደ ነው። ከ2023 እስከ 2025 የሚጠበቀውን እድገት እያደገ አይደለም፣ ግራፉ ወደ ታች ነው የሚያሳዩ። ይሄ አንሰርቴን በሆነው ዓለም ውስጥ ኢኮኖሚን ለመምራት እየሞከርን ነው። በተለይ ደግሞ ለዝቅተኛ ገቢ ላላቸው ሀገራቶች ይሄ ፈተና መሆኑን አቅርቧል። ከአይ ኤም ኤፍ ጋርም ሪፎርም ያደረጉ ሀገራቶችም ድጋፍ እንደሚያደርግ እየጠቀሰ ነው። እንደምትመለከቱት ዝቅተኛ ገቢ ያላቸው ሀገራቶችን ኢንከሬጅ ማድረግ ያስፈልጋል። የፖሊሲ ድጋፍ ማድረግ እንደሚያስፈልግ አቅርቧል። ይህም ማይሆን ከሆነ 2026 ላይም የዓለም ኢኮኖሚ የሚጠበቀውን ሶስት ከመቶ ሊያሳካ እንደሚችል ስጋቱንም እዚህ ውስጥ ጨምረዋል። የኢትዮጵያም ኢኮኖሚ ከአይምኤፍ ጋር ሪፎርም ያደረገው ልሞስ 2024 አካባቢ ነው። ከ2024 የ3 ነጥብ ቢሊዮን ዶላር አግሪመንት ውስጥ ገብቶ የኢኮኖሚ ሪፎርም እያደረገ ነው። ግን አንሰርቴን በሆነው ዓለም ውስጥ ነው የኢትዮጵያም ኢኮኖሚ ያለው። አንሰርቴን እርግጠኝነት በጎደለው ሁኔታዎች ውስጥ ኢኮኖሚ ለማሳደግ እየሞከረ መሆኑን በቀጣይም ድጋፍ ሊያደርግ እንደሚችል የሚያበረታታ ሀሳቦችን አቅርቧል። ስፔሲፊክሊ ኢትዮጵያ እንኳን እያለ ባይጠቅስ ግን ለዝቅተኛ ኢኮኖሚ ላይ ላሉ ሀገራቶች በሙሉ ድጋፍን እንደሚያደርግ እየጠቀሰ ነው። ግን አንሰርቴን ይሄ ስፔሻል ድሮይንግ ራይትም በስፔሻል ድሮዊንግ ራይት ነው የሚያቀርበው አይኤምኤፍ ምን ማለት ነው ተመን ያስቀምጣል የተወሰኑ ሀገራቶች ተመን አለ እሱን ተመን ነው የሚሰጠው ምትመለከ ለምሳሌ ሁለት ነጥብ አምስት አምስት ኤስዲአር የቢሊዮን ዶላር የሚያቀርበው ምንድን ነው የተወሰኑ ሀገራቶች ስፔሻል ድሮዊንግ ራይት ይሰጣቸዋል የቻይናም የዩሮ የዶላር እነዚህ ይተመኑ እና ምን ያህል ገንዘብ ነው ተመን የሚሰጠው ለዛች ሀገር የሚለውን የሚያስቀምጠው። ለምሳሌ ይህን ካልኩሌት እንኳን ብናደርገው አንድ ኤሲዲአር አንድ ነጥብ ሶስት አምስት ዶላር ነው ብሎ ያቀርባል። ብዙ ጊዜ በዶላር አይጠቅስም፣ በዶላር ወይም በቅንፍ ውስጥ ኤሲዲአር እያደረገ ሲያስቀምጥ ተመልክታችሁ ሊሆን ይችላል። ስለዚህ አንድ ኤሲዲአር አንድ ነጥብ ሶስት አምስት ዶላር ነው ስለዚህ ለኢትዮጵያ ሰጠዋት የሚለው ምንድን ነው ሁለት ነጥብ አምስት አምስት ቢሊዮን ዶላር ነው ይህንን ለአንድ ነጥብ ሶስት አምስት ስድስት ዶላር ብናባዛው የሶስት ነጥብ አራት ቢሊዮን ዶላር ስምምነት ነው ከኢትዮጵያ ጋር ያደረገው። ምናልባት እቺ ይህን ስትመለከቱት ግር እንዳይሉ ለየ ሀገራቶቹ ግን የተለያየ ተመን ያላቸው ለሁሉም ሀገራቶች እኩል አይደለም። በተለይ የብድር የሪፎርም የውጤታማነት ጉዳይ እንደምትመለከቱት ሶስት ነጥብ አራት ስድስት ቢሊዮን ዶላር አካባቢ ከኢትዮጵያ ጋር ሪፎርም ማድረጉንና ሪፎርሞችን እየገመገመ መሆኑንም እዚህ ጠቅሷል። ግን አንሰርቴን በሆነ ሁኔታዎች ውስጥ ኢኮኖሚ ለማሳደግ የኢትዮጵያም ኢኮኖሚ እየሞከረ መሆኑን በተለይ መቶ ዘጠና አንድ አባል ሀገራቶች አሉ እነሱ በተለይ ዝቅተኛ ገቢ ያላቸው ቴክኒካል ድጋፍ በማድረግ የብድር አቅርቦቶችን በማድረግ በቀጣይ ኢኮኖሚያቸው ችግር ውስጥ እንዳይገባ እንደሚደግፍ ግን አንሰርቴን በሆነ ሁኔታዎች፣ እርግጠኝነት በጎደለ ሁኔታዎች ውስጥ ኢኮኖሚያቸውን ለማሳደግ የሚሞክሩ ኢትዮጵያን ጨምሮ ያሉ ዝቅተኛ ገቢ ላይ ያሉ ሀገራቶችን እንደሚያበረታታ በቀጣይም ድጋፉ ሊቀጥል እንደሚችል የሚያሳይ ሪፖርት አውጥቷል። ሪፖርቱ ትንሽ ሰፋ ያለ ነው፣ ግን አንሰርተኒቲ እያሳሰበው ነው። ጦርነት፣ ግጭት፣ ማዕቀብ ደግሞ ባለም አቀፍ በዓለም ሀገራቶች መካከል ያለ መከፋፈል። ስለዚህ የግሎባል ያሉትን ችግሮች በሙሉ ቀርፎ የዓለም ኢኮኖሚ የተሻለ ሁኔታዎች ውስጥ እንዲኖር አይምኤፍ ስራ እንደሚሰራ የሚያሳይ ሪፖርት ነው ያቀረበው። ይሄ ሪፖርቱን ዘኢትዮጵያ ኢኮኖሚ ቴሌግራም ፌስቡክ ላይ አቀርብላችኋለሁ። ኢትዮጵያም ሪፎርም አድርጋ ቻሌንጅን በሆነ ሁኔታዎች ውስጥ ኢኮኖሚ ለማሳደግ እየሞከረች ነው። ለእሱ ደግሞ በቀጣይ ድጋፍ እንደሚያደርግ የሚገልጽ ሪፖርት ነው። ምናልባት ይህም መረጃ ከፈለጋችሁት ብዬ ነው። ማንኛውም ሀሳብ፣ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩል እንችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን